እንደምታስቡት እዚህ መኖር በጣም ቀላል አይደለም። ሞቱን ለመናገር ሁሌም ብዙ ኃላፊነቶች ይኖርባቸዋል። እያንዳንዱ ሰዓት ላይ ስራ፣ ኃይለኛ ፀሐይ ነው ያለው። ይሄ ቦታ አሁን እንደምታዩት አልነበረም። ምናልባት ከነበረ የንብቀፉ አድርገንበት የነበረ ነው። አሁን ግን የከብቶችን ጭድ የምናጠራቀምበት ቦታ ሆኗል። እግዚአብሔር ይረዳን። በቀጣይ በጣም ብዙ ይሄ ቦታዎች ጠቅላላ ይሞሉታል ብዬ አስባለሁ። በቀጣይ እንስሳትም መንከባከብ ቀላል ነገር የሚመስላችሁ ሰዎች ካላችሁ ተሸጉዳችኋል። እንስሳቶቹን መንከባከብ በጣም ከባድ አስቸጋሪ። እኛ ቤት ውስጥ የሌለ እንስሳ እንደሌለ ታውቃላችሁ። በግ፣ ውሻ፣ ዶሮ፣ ፍየል፣ አህያ፣ ፈረስ፣ ሁሉም ነገር አለ ላም ጭምር ማለት ነውና፣ እነዚህ ሁሉ እንስሳቶች የሚፈልጉት የኛን እንክብካቤ ነው። ስለዚህ ያለ እረፍት መስራት የእኛ ኃላፊነት ነው ማለት ነው። እነዚህ የምንሰጥበት ዋነኛ ምክንያት የምንሰጣቸው መንኖች መባከን የለባቸው ያለን ሪሶርስ በጣም ውስን ስለሆነ ማለት ነው። ሁሉም እንስሳት ቋሚ እንክብካቤ ይፈልጋሉ። ሁሉም ጽዳት፣ ማብላት፣ ማጠጣት፣ መወረሽ ሁሉ ቢዝሳት አላቂ ደግሞ ይህን ሁሉ የምናሳይበት ዋነኛው ነገር ምን እንደሆነ ልንገራችሁ። በጣም ብዙ ሰው እዚህ ሲመጣ እንስሳቶች እየተንከባከቡ እንስሳት አርቢ ሆነን እንድን ኖር የመጣን ይመስላል። ዋነኛው ዓላማችን እንደ ትውልድ ያጣነውን ነገር የምንተካበት መንገድ መፈለግ ይሄ አጋዚያን እንቅስቃሴ ነው። ስለአጋዚያን እንቅስቃሴ በቀጣይ በስፋት እንነጋገር ይሆናል። የምዕራፍ አራት እንቅስቃሴያችን የአጋዚያን እንቅስቃሴ ነው። ሁላችንም አጋዚ የምንሆንበት ጊዜ ደርሷል። እያስባሉ አጋዚ ማለት ነፃ አውጪ ነው። ሳር ማየት የሚገባን ሳር አለ። ሳሩን ለማየት የግድ ፈረሳችን ይዘን መሄድ አለብን። ሁሌም ፈረስ ከመጫናችሁ በፊት የግድ ጀርባው መቦረሽ አለብት። ምክንያቱም ስንጥሮች ምናምን ኖረው የቆረቆሩ ፈረሱን እንዳያሰቃዩት በብሩሽ ጀርባው መራገፍ አለበት። በስነስርዓት ሌላ የሆነ ነገር ልጭሉበት ስትሉ አይወድም። የግድ አሳየታችሁ ቀስ አድርጋችሁት ምናምን ነው መቻል አለበት። እንዴ ኦፍ ያው አንዴ ጀርባ ላይ ከወጣ በኋላ ምንም አይመስልም ፈረስ ጀርባ ላይ አንዴ። ግን ድልዳሉን እስክታርጉለት ድረስ ስሜት ደስተኛ አይሆንም። ለብዛት እዚህ እነዚህ ሁለት ድልዳሎች ናቸው። እነዚህ ሁለት ድልዳሎች ካረግን በኋላ ነው ኮረቻውን የምናስቀምጠው ማለት ነው። ሁሉ መንገድ እየተጓዝን ያለን ነው። ለከብቶቻችን የሚሆን ሳር አለበት የተባለው ቦታ ለማየት እየሄድን ነው ማለት ነው። እና ከፊታችን ቀሪ በጣም ብዙ መንገዶች ይቀሩናል ማለቱ ለመናገር ነው። የተፈረሱ ነው። በጣም ምቾት ተሰምቶኝ ነው እየርኩኝ ያቅረት እንጥሩ ሳር እናገኛለን ብዬ አስባለሁ። በኋላ ደግሞ ሳሩ ጋር መልሰን የምንገናኝ ይሆናል ማለት ነው። ይሄን ሁሉ መንገድ የለፋ ነው። ይሄን ሳር መተን ለማየት ነው ማለት ነው። በቀጣይ ምናልባት ጊዜ እግዚአብሔር ከረዳን ይሄን ሳር ገዝተን የሳሩ ባለቤትንና ነው እና ድርቆሽ እናደርገዋለን። ይኸውላችሁ የዛሬው አዳር የድንገት አዳር አመጣጡ ወ ሲመጣ ሊያድር አረ የገና ድንኳን ቦታ ሰሞኑን እያስተካከል ላልነበረ። ከዛ በኋላ ታድራለህ ስለው አድራለዋል ታድራለ አዎ፣ ካደርክ የምናድረው ቤት ውስጥ አይደለም ውጭ ማልኩ እና ውጭ እንትን አደረግነው ማለት ነው። ዩቲዩብን ሰብስክራይብ አድርጉ። በቀጣይ በጣም ጸዴ ቪዲዮ ታያላችሁ። የዛሬ የአዳር ቪዲዮ፣ የውሎ እና የአዳር ቪዲዮ ዛሬ ውሎ አዳር የሚባል ፕሮግራም ነው። ዛሬ እየሰራ ያለ ውሎ አዳር የውሎን አይተኸዋል ከዚ ያደር አለ ትመጣላችሁ። መቼ ይቀርላችኋል? ሁላችሁም ተራ በተራ መምጣታችሁ አይቀርም። ዛሬ ያዘጋጀነው ድንኳናችንን ብቻ ነው እና ድንኳኑን ቴስት ማድረግ ፈልጋለሁ። እናንተ መታችሁ ቴስት ከማድረጋቸው በፊት ማለት ነው። እና በሚቀጥለው የምናደረገው የት ነው? እዛች የባለፈዋ ደሴት አለቻረ፣ እዛ ላይ ሂደን የምናድረው ማለት ነው። ለማንኛውም ምዕራፍ ሶስት አድረን አልሞከረም ነው ገና ነገ ጠዋት ነው ዮናስ መኳንንት ነው በስሜ ነው ያለው። ግን በጣም ብዙ በእኔ ስም የተከፈቱ ዩቲዩብ አካውንቶች ስላሉ ለመለየት ዛሬ ጫንኩላችሁ ቪዲዮ ላይ እንትን አድርጋለሁ። ባዮ ላይ ማለላችሁ በእርግጥ ነው ስለምናየው፣ ባዮ ላይ ላላላችሁ፣ ባዮ ላይ መውሰድ ትችላላችሁ። እና ለዩቲዩብ የሚሆን ቪዲዮ እየሰራን ነበር። ዛሬ ገብታችሁ ሰብስክራይብ አድርጉ። ጸደይ ቪዲዮ ታያላችሁ። ጸደይ ማለት ነው። ዛሬ የምናድረው የት ነው? ድቅድቅ ጨለማ ውስጥ ነው የምናድረው ዛሬ ምንም በጣም ከፈራ ምናምን እንዳጩ እንዳታዋርደች ጩህ። ታ ዩቲዩብ ሰብስክራይብ አድርጉ። ሄሊና ኪን እያደረገችው ነው፣ እና ዩቲዩብን ሰብስክራይብ አድርጉ። በቀጣይ በጣም ፀዴ ቪዲዮ ታላችሁ። ለሀገርና ለማህበረሰብ የተረፈ ልቦለድ መሆን መቻል አለበት። ብዙዎች የሚኮሩበት ልቦለድ መሆን መቻል አለበት። አጎማስን ጅብ ትለዋለህ። ፊቱ እንደዚህ ነው። ይስቅ ነበር ቅድም ሲመጣ ይስቅ ነበር። ፊልተሩ ነው። ቅድም ሲመጣ ይስቅ ነበር። አሁን አይስቅም። ፈገግታ ከፊቱ ጠፍቷል። አሁን አቁሟል። አሁን በመሀል በመሀል ሀሳብ ይወስደዋል። ያ ጋጥማል ነው። መጀመሪያ ጊዜ እንደዚህ ሲኮል ያጋጥማል። ዛሬ ይኸውልሽ፣ ኤክስፐሪመንት እያደረግን ነው። እንትኑን ቼክ እያደረግን ነው። ድንኳናችን ምን ያህል እንትን ነው ሴፍ ነው የሚለውን ለእናንተ ልናሳያችሁ ነው፣ ለምትመጡ እንግዶቻችን። እኔ ያው መተኛት አለብኝ፣ ነገ በጠዋት ነው ስራ ያለብኝ። አሁን ግባና አልጋ ነው ያስ ተኛ ተኛ። እነዚህ ሰዎች ዛሬ የመጀመሪያ አዳራችንን በጣም በጻዴ ሆኖ አሳልፈናል። ለሊት ካጋጠሙን አንደኛው ነገር ምንድን ነው፣ ፈሱ በጣም ፈሱ ሲፈሱ የኛውን ከፈትን እና አጎበራችን አረግም ማለት ከዛ የሆነ እንዳለም ሁሉም ቀዳው ሁለቱ በሬን ዘግቼ ነው ያደረኩት ማለት ነው። በአብ ጸዴ ነበር። እሮሱን ለመናገር ረጃጅም የእጅ ባትሪዎች ሳያስፈልጉን አይቀሩም፣ ያው የሚመጡ እንስሳዎችን ለማየት ምናምን ማለት ነው። ግን እንደምታዩት ነው ጸዴ። መልካም ድሮ ጠዋት ስትነሱ ይህን ማየት በራሱ ማሳያችሁ ናት። በጣም ጸዴ ነገር ነው ማለት ነው። እና ከነጋ ቆይቷል አሁን አስራ ሁለት ሰዓት ከምናምኑ አልመሰለኝ አይደል? አዎ አንድ ሰዓት ሊሆን ነው። እስካሁን ድረስ እንደ ልጅ ቁጭ ብለን እያየን ያለነው መልካም ምድሩን ነው ማለት ነው። ለማንኛውም የመጀመሪያው ዳራችን በጣም ጸዴ ነበር። በቀጣይ ደግሞ መሻሻል የሚገባቸው ነገሮች አሻሽለም ምናምን ጸዳይ አዳሮች ይኖሩናል ብዬ አስባለሁ። እናንተ እስክስመጡ ድረስ መልካም ጊዜ